በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው፣ ውድ ቤተሰቦቻችን። ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዛሬም እንግዲህ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ባርሴሎና ሪያል ማድሪድ የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። ከሀገር ውስጥ ደግሞ አንድ የአትሌቲክስ መረጃን ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡን ጡን ቆይታችሁን ከእኛ ጋርም ስለምታደርጉ ከልብ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያው ሙዚቃው በኋላ ተመልስን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ከሀገር ውስጥ ጉዳዮቻችን የዛሬን ፕሮግራማችንን እንጀምር። ደረቤ ወልተጂ የግራንድ ስላም ሻምፒዮን መሆኗ ተረጋገጠ። በፊላደልፊያ በተደረገ ግራንድስላም ትራክ አጭር ርቀት አሸናፊ ሆናለች። አትሌቷ ደረቤ ወልተጂ በ800 ሜትር አጭር ርቀት አንደኛ ስትወጣም፣ አንድ ደቂቃ ከ58 ከ94 ደግሞ የፈጀባት ሰዓት ነው ርቀቱን ለማጠናቀቅም የወሰደባት ሰዓት ሆኗል። እንግዲህ በ1500 ሜትር አጭር ርቀት በተመሳሳይ አሸናፊ የነበረችው ደረቤ ወልተጂ ከሁለቱም ውድድሮች እንግዲህ 24 ነጥብ በማምጣት የፊላደልፊያ ሻምፒየን መሆኗንም ያረጋገጠችበት ውጤትም ነው እንዲሁ የተመዘገበው። በአጠቃላይ አትሌቷ እነዚህን ውድድሮች በማሸነፏ ደግሞ የ አንድ መቶ ሺህ ዶላር አሸናፊ መሆኗም እንዲሁ ተረጋግጧል። በዚህ ዓመት በተጀመረው አዲስ ውድድር በቋሚነት እየተሳተፈች የምትገኘው ደረቤ ወልተጂ በጃማይካ ኪንግስተንም ሻምፒየን እንደነበረች የምናስታውሰውን አሁን ደግሞ በፊላደልፊያ በሁለቱም ርቀቶች በማሸነፍም ሀገራችንንም ራሷንም ማኩራቷን ጭምር ነው የተመለከትነው። በአጠቃላይ በሁለቱ ውድድሮች በአንደኝነት ውድድሯን አጠናቃለች ደርቤወል ተጂ ወደውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰራችሁ ሊቨርፑልን የተመለከተ መረጃን በማንሳት ነው የምንጀምረው። ውድ ቤተሰቦቻችን የሊቨርፑል የአመቱ ምርጥ ተጫዋች ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል የ2024/25 የውድድር ዓመት የውድድር ዘመኑ ምርጥ ተጫዋች ይፋ አድርገዋል። በዚህ መሰረት ግብፃዊው የፊት መስመር ተጫዋች መሐመድ ሳላህ የሊቨርፑል የውድድር ዘመኑ ምርጥ ተጫዋች በመባል ነው በአብላጫ ድምፅ መመረጥ የቻለው። መውሳላህ በሊቨርፑል ቤት ባሳለፋቸው ስምንት የውድድር አመታትም የአመቱ ምርጥ ተጫዋች ተብሎ እንዲሁ ሲመረጥ ለአምስተኛ ጊዜ ነው። ካለፉት ስምንት የውድድር አመታት አምስቱን ያሸነፈው መሐመድ ሳላህ ነው ድንቅ ጊዜን ዘንድሮም አሳልፏል። በፕሪሚየር ሊጉ ከፍተኛ ግባ አስቆጣሪ ነው፣ ከፍተኛ አሲስት አድራጊም ጭምር እንደሆነ ዘንድሮ ተመልክተናል። ና በሊቨርፑል ቤት በጣም ጥሩ ጊዜያቶችን አሳልፈዋል። ከዛ በተጨማሪ ደግሞ ለሁለት ተጨማሪ ዓመታትም በሊቨርፑል የሚያቆየውን ኮንትራትም በዚህ አመት መፈረሙን የምናስታውሰው ነው። የፕሪሚየር ሊጉ የውድድር አመቱ ምርጥ ተጫዋች፣ የፕሪሚየር ሊጉ ከፍተኛ ግባ አስቆጣሪ የሚለውን ሽልማትም ጭምር ማሸነፉ ይታወሳል። ና የሊቨርፑል የአመቱ ምርጥ ሽልማትንም እንዲሁ ማሸነፉን ተመልክተናል። ሊቨርፑል ዝውውሩን እንደሚያጠናቀቅ ተስፋ በማድረግ ለፍሎሪያን ቨርትስ በጣም አስፈላጊ ሳምንት ላይ እንደሚገኙ እየተገለጸ ነው። ከሌቨርኩዘን ጋር የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነ መረጃዎች ያሳያሉ። ስለ ተጨማሪ አንቀጾች ወይም ጉርሻዎች አወቃቀሩ ላይ እየተወያዩ ነው። እናም ሁኔታው አውንታዊ ደረጃ ላይ እንደሚገኝ ነው የሚያሳዩ መረጃዎች እየወጡ የሚገኙት። በሳምንቱ መጨረሻ የተደረጉ የሶስቱም ድርድሮች እንግዲህ አውንታዊ እንደነበሩ ተመልክተናል በሁሉም አካላት መካከል ጥሩ የሀሳብ ልውውጥም እንደተደረገ ጭምር ነው እየተመለከትን የምንገኘው። የሁኔታው አጠቃላይ ግንዛቤም በጣም ጥሩ ነው። እናም ደግሞ ዝውሩ በሚቀጥሉት ቀናት ላይ ሊጠናቀቅ እንደሚችል ጭምር ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም አሁን ላይ ጠንከር ብለው ፉክክሮችን እያደረጉ ይገኛሉ። በእርግጥ ለማስፈረም እንግዲህ ከጫፍ የደረሰው ክለብ ሊቨርፑል እንደሆነ ነው እየተገለጸ የሚገኘው የፍሎሪያን ቬርትስ የመጨረሻ ዋጋ አንድ መቶ አርባ ሚሊዮን ዩሮ በላይ ይሆናል ተብሎ ነው የሚታሰበው። ምናልባት 150 ሚሊዮን ዩሮ አካባቢ ሊያወጣ እንደሚችል ጭምር የሚያሳዩ መረጃዎች ናቸው። አሁን ላይ በስፋት እየተገለጹ እንደሚገኙ ዘገባዎቹ ያሰፈሩት ሊቨርፑል የፍሎሪያን ቨርትሰን ውል ለመጨረስ እርግጠኛ ሆኗል አሁን ላይ። እናም በዚህ ሳምንት አዲስ የመጀመሪያ ዙር ንግግሮችን ለማድረግም ቀጠሮ መያዛቸው ጭምር እንዲሁ እየተነገረ ይገኛል። ክለቡ ከባየር ሌቨርኩዘን ጋር ያለው ስምምነትም በቅርቡ ለመዝጋትም ተስፋ አድርገው እየተንቀሳቀሱ እንዳሉ ነው መረጃዎች እያሳዩ እንደሚገኙ የሚጠቆመውና ይህንን ተጫዋች ለማስፈረም ከመቼውም ጊዜ በላይ አሁን ላይ ቀርበዋል። ሌቨርኩዘን ለፍሎሪያን ቬርትዝም እንግዲህ ተተኪ ተጫዋችን ለማግኘት ፍላጎቶች እያሳዩ ይገኛሉ። ስለዚህም ለመሸጣቸው ትልቁ ምክንያት ይሆናል ተብሎ ይታሰባል። ስለዚህ ጉዳይ አንዳንድ መረጃዎች ነበሩ። ነገር ግን የድርድሩ ዋና ትኩረት አሁንም በጉርሻ አንቀጾች ላይ እንደሆነ ነው የተነገረው እናም ይህ ዝውውር በጣም ተቃርቧል የሚሉ መረጃዎች እየወጡ ይገኛሉ። ሊቨርፑሎች ለፍሎሪያን ቨርትስ ፊርማ ለማገዝም ገንዘብ ለማሰባሰብ የፈለጉ ሲሆን በዚህ ክረምትም ለሉዊስ ዲያዝ 50 ሚሊዮን ዩሮም ዋጋ ሊቀበሉ ይችላሉ። ፍሎሪያን ቨርትስ ለማስፈረም ገንዘብ ስለሚያስፈልጋቸው አሁን ላይ እንግዲህ ልብስ ዲያዝ የሚቀርቡለትን ጥያቄዎች በ50 ሚሊዮን ዩሮ ሽጠው ሊቀበሉ እንደሚችሉ ጭምር እየተነገረ ነው። ሊቨርፑል ከፍሎሪያን ቨርት ዝውውር በተጨማሪ የአታላንታውን የተከላካይ አማካይ ተጫዋቸው ነው በማንቸስተር ዩናይትድና በሲቲ ጭምር የሚፈለገውን ኤደርሰንንም ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅ ነው። ቱቶ አታላንታ መረጃውን ያጋራው። ሌላኛው ከሉዊስ ዲያዝ ጋር የሚያያዝ ጉዳይ ነው እንግዲህ። አልና ስሮች አሁን ላይ ትልቁ ኮከባቸው ክሪስቲያኖ ሮናልዶን ሊያጡ ተቃርበዋል። ሊያጡበት የተቃረቡበት ምክንያት ደግሞ ቡድኑ ተፎካካሪ አልሆነም፣ ዋንጫዎችን ማምጣት አልቻለም በሚል እንደሆነ ነው እየተነገረ የሚገኘው። ሮናልዶ ቡድኑ ተፎካካሪ እንዲሆን ይፈልጋል ወይም የሳዑዲ ፕሮሊግን ጨምሮ የኤዥያን ቻምፒየንስ ሊግንም ዋንጫ ማምጣት የሚችል ተፎካካሪ ቡድን እንዲገነባ ነው የሚፈልገው። በዛ ምክንያት ክሪስቲያኖ ሮናልዶ ከአልናሰር ጋር እንግዲህ ስምምነቶች አላደረገም የሚል መረጃ እየወጣ ይገኛል። ኮንትራቱም ወደ መጠናቀቁ ነው እና አዲስ ኮንትራት እንዲፈርም ደግሞ አልናሰሮች ትልልቅ ተጫዋቾችን በማምጣት ወይም ትልልቅ ለውጦችን በማድረግ ሊያሳዩት ይፈልጋሉ። ለክሪስቲያኖና አዲስ ኮንትራትም እንዲፈርምላቸው ሊያደርጉ ይፈልጋሉ። ከእነዚህ መካከል አንደኛው ሉዊስ ዲያዝን ማስፈረም እንደሆነ እየተነገረ ይገኛል። ፋብሪሲዮ ሮማኖ ነው መረጃውን ያረጋገጠው። ስለዚህ አልናሰር ሉዊስ ዲያዝን ለማስፈረም ቆርጦ የተነሳ ቡድን እንደሆነ ተገልጿል። ማንቸስተር ዩናይትድን ደግሞ እንመልከት። ብሩኖ ሚጌል ፈርናንዴስ እንዲቀላቀለን መክረዋለሁ ብለዋል። ሩበን ኔቬስ ነው ይህ ሀሳብ የሰጠው። እንግዲህ የሳዑዲው ክለብ አልሂላል ተጫዋች እንደሆነ ይታወቃል። እናም ሰሞኑን እንግዲህ ብሩኖ ሚጌል ፈርናንዴስ ከአል ሂላል ጋር በትልቁ ስሙ እየተነሳ ይገኛል። በተለይ ከፊታችን ለሚደረገው ትልቅ ውድድር የዓለም ክለቦች ዋንጫ ውድድር አል ሂላሎች ተሳታፊ ናቸውና በዛ ውድድር ላይ ራሳቸውን ጠንከራ አድርገው ለማፎካከርም ትልልቅ ተጫዋቾችን ለመሳብ ሙከራዎችን እያደረጉ ነው። ከነዛ መካከል ብሩኖ አንደኛው ነው። ፖርቱጋላዊ ተጫዋች ሩበን ኔቬስ ብሩኖ ፈርናንዴስ የሳዑዲ አረቢያውን ክለብ አልሂላልን እንዲቀላቀል መክሩታል። ሮበን ኔቬስ ሲናገርም እያንዳንዱ የፖርቱጋል ብሔራዊ ቡድን ተጫዋች እኛን እንዲቀላቀለን እመክራለሁ ሲልም ጭምር ነው እንዲ የተናገረው። አልሂላሎች ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ለማስፈረምም በጥረት ላይ መሆናቸውም ጭምር ነው እየተገለጸ የሚገኘው። የብሩኖ ፈርናንዴዝ ወኪል አሁን ላይ የሳዑዲ አረቢያ ጉዞውን በማጠናቀቅም ከማንቸስተር ዩናይትድ ጋር ለመምከርም ወደ እንግሊዝ መመለሱ ጭምር ነው እየተነገረ የሚገኘው። አልኪላሎች ለማንቸስተር ዩናይትድ እና ብሩኖ ፈርናንዴስ የትኛውንም የሚጠይቁትን ገንዘብ ለመክፈል ዝግጁ እንደሆኑ ጭምር እየተነገረ ይገኛል። አልሂላሎች እንግዲህ ከብሩኖ ፈርናንዴስ ጋር ካደረጉት የአንድ ሳምንት ንግግር በኋላም አሁን ላይ ከተጫዋቹ ጋር ለመስማማት ተቃርበናል የሚል እምነት እንዳላቸው ነው የሚገለጸው። በተለይ የሳዑዲ ሚዲያዎች ይህንን መረጃ እየወጡት ይገኛሉ። አልሂላሎች እርግጠኞች ናቸው ብሩኖ አንደ እንደሚቀላቀላቸው ማለት ነው። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በአሁኑ ወቅት ስለ ሁኔታዎቹ ከቤተሰቡ ጋር ውይይት እያደረገ እንዳለ እየሰማን ነው። በፈርናንዴዝ ውሳኔዎች ላይ ደግሞ ቅድሚያ የሚሰጠው ነገር እርምጃ ወደ ሳውዲ የሚያደርገው ጉዞ ለቤተሰቦቹ ተስማሚ ነው፣ ተስማሚ አይደለም የሚለውን መገምገም ነው። የሳውዲው ክለብ ሂላል እስከ አረብ ድረስ እንግዲህ የብሩኖ ፈርናንዴዝን የመጨረሻ ውሳኔ ለማድመጥ ይፈልጋሉ። ሆኖም ግን እስካሁን ለማንቸስተር የቀረበ ምንም አይነት የዝውውር ሂሳብም ሆነ ጨረታ እንደሌለ ይታመናል። ምክንያቱም ተጫዋቹን ለመልቀቅ እንደማይፈልጉ ነው እስካሁን ድረስ እያሳወቁ የሚገኙት። አሰልጣኝ ሩበን አሞሪምም እንግዲህ ሁለት አይነት ሀሳብ ነው ያላቸው። አንደኛው ተጫዋቹ በክለባቸው ቢቆይና እንግዲህ ቢያገለግላቸው ይፈልጋሉ፣ ወይም እንግዲህ የቡድናቸው አባል እንዲሆን ይፈልጋሉ። ምክንያቱም ሩበን አሞሪም በዘንድሮ የውድድር አመት እጅጉን ወሳኝ ተጫዋቾች የነበረው ብሩኖ ፈርናንዴስ ከመሆኑ ጋር በተያያዘ ነው። ሁለተኛ ግን ገንዘቡ ደግሞ ትልቅ ነው እና አንድ መቶ ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትዶች ያገኛሉ ተብሎ ይታሰባል እና ይሄ ገንዘብ ደግሞ ሌሎች ተጫዋቾችን ለማምጣት እንግዲህ ይጠቅማቸዋል ተብሎ ስለሚታሰብ እንግዲህ ውሳኔ እንዳላሳለፉ ነው የሚነገረው። ስለዚህ የብሩኖ ጉዳይ እስካሁን በእንጥልጥል ላይ እየተቀመጠ ጉዳይ እንደሆነ ነው የሚነሳው። ቺዶ ኦቢ ማርቲን በክለቡ እንግዲህ ፍቃድ በተሰጠው የግል አሰልጣኙ በክረምቱን እንግዲህ ከማረፍ ይልቅ በግሉ ልምምድን ለመስራት እቅድ እንደያዘ ጭምር እየተገለጸ ይገኛል። ቺዶ ኦቢ ማርቲን ይህንን ለማድረግ የሚያቀደው ወደ ዋናው ቡድን ሙሉ ለሙሉ ለመቀላቀል እያደረገ የሚገኘውን ጥረት ለማፋጠን እንደሆነ ይነገራል። ባለፈው ከሆንግ ኮንግ ጋር ባደረጉት እንግዲህ የፖስት ሲዝን ጨዋታ ሁለት ጎሎችን አስቆጥሮ እንደነበር የምናስታውሰው ነውና ወደ ዋናው ቡድን እንዲያድግ ደግሞ አሁን በእረፍት ሰዓቱ ከማረፍ ይልቅ በትልቅ የግል እንግዲህ ልምምድ ትሬኒንግ ለማሳለፍም ሙከራዎችን እያደረገ እንዳለ እየሰማን ነው። የማንቸስተር ዩናይትድ የበላይ አካላቶች የሩበን አሞሪምን ታክቲክ ማለትም 343ን እውን ለማድረግ ከማቲያስ ኩኛህ ጋር ብሪያን ምቤሞን በማስፈረም የአጥቂ መስመሩን ለመሸፈንም እያሰቡ እንደሚገኙ የሚያሳዩ መረጃዎች ይወጣሉ። ማንቸስተር ዩናይትዶች ከፊት አጥቂ ጀርባ የሚጫወት ሌላ አጥቂ ለማስኮብለልም ውጥን መያዛቸው ጭምር ነው የሚነገረው። ከዛው ከእንግሊዝ ሳይወጡ ተጫዋቾችን የመለመሉ ሲሆን የብሬንፋርዱን ብሪያን ምቤሞ ደግሞ ዋነኛ ተመራጫቸው እንደሆነ ይነገራል። በዚህ ሰዓት ላይ ይህም እንግዲህ ተጫዋቹ በማንቸስተር ዩናይትድ ሰዎችም ከፍተኛ ደረጃ የተሰጠው አማራጭ ቢሆንም፣ ነገር ግን በዝውውር ውስጥም እንደ አርሰናልና ኒውካስል ዩናይትድ ያሉ ክለቦችም ከፍተኛ ፉክክር ይገጥማቸዋል ተብሎ እንደሚጠበቅ ነው ፋብሪሲዮ መረጃውን ያጋራው። አሰልጣኝ ሩበን አሞሪም ለአዲሱ የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ ይበልጥ ተስማሚ ቦታን በማጤን ላይ እንደሆኑ ይነገራል። አሰልጣኙ ብራዚላዊውን ኮከብ በአስር ቁጥር ሚና ወይም ደግሞ ይበልጥ ወደ ኋላ ተመልሶ በመከላከሉ ረገድም ክለቡን እንዲያግዝም ለማድረግ እያሰቡበት ይገኛሉ ተብሎ እንደሚነገር ነው እየተገለጸ የሚገኘው የማቲያስ ኩኛን ትክክለኛ ቦታ አሰልጣኝ ሩበን አሞሪም በመፈለግ ላይ እንደሆኑ ነው እየተነገረም ያለው። እስካሁኑ ሰዓት ድረስ ከስምምነት ላይ አልተደረሰም። ቸልሲዎች አሁንም ቢሆን በውል አንቀጾቹ ዙሪያ ከሳንቾ ተወካዮች ጋር ንግግር እያደረጉ ነው የሚገኙት። ሆኖም ግን በሁለቱም ወገኖች በኩል በደሞዝ ዙሪያ ከስምምነት መድረስ ያልተቻለ ነው የሚታየው። በዚህ ሳምንታዊ ደሞዝ ዙሪያም መስማማት የማይችሉ ከሆነ ቸልሲዎች አምስት ሚሊየን ፓውንድ የካሳ ክፍያ ለመክፈልም ተጫዋቹን ወደ ቀድሞ ቤቱ የሚመልሱበትም አማራጭ ይኖራቸዋል ተብሎ ይታሰባል ብሏል፣ ፋብሪት ሲዮ ሮማኖ በመረጃው የፖርቱጋሉ ጋዜጣ እንደተናገረው ከሆነ የፖርቱጋል ሚዲያዎች ዛሬ ጠዋት እንግዲህ በፊት ገጻቸው ላይ አንድ መረጃን ይዘወተዋል። ሩበና ሞሪም ለማንቸስተር ዩናይትድ ቦርድ ምናልባት ብሩኖ ሚጌል ፈርናንዴዝ የሚለቅ ከሆነ የእሱ ትክክለኛው ተተኪም የስፖርቲንግ ሊዝበኑ ፔድሮ ጎንካልቭስ መሆኑን ይፋ አድርጎላቸዋል ተብሎ ተነግሯል። ወደ ፖርቱጋል ብሔራዊ ቡድን እንግዲህ በትናንትናው ዕለት የተቀላቀለው ብሩኖ በዚህ ሳምንትም ስለ ቀጣዩ ሕይወቱ ውሳኔ የሚያሳልፍ ሲሆን፣ ሩበን አሞሪም ብሩኖ የማይቆይ ከሆነ ፔድሮ ጎንካልቨስን እንዲያመጡለትም መናገሩን የተገለጸው በተጨማሪም አማካዩ ከማንቸስተር ዩናይትድ ጥያቄ የሚቀርብለት ከሆነ የቅድሞ አሰልጣኙን በመከተልም ወደ ዩናይትድ ለማቅናትም ክፍት መሆኑ እየተነገረ ይገኛል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። በእንግሊዝ ፕሪምየር ሊግ መጫወት ህልሜ ነበር፣ ያንን ለማሳካት እፈልግ ነበር። ያንን ደግሞ ከራሴ ጋር ብዙ ታግያለሁ፣ ምክንያቱም ፕሪሚየር ሊግ ለጣሊያኖች አስቸጋሪ ነው። በስተመጨረሻ ግን ልጋፈጠው ወሰንኩኝ። እናም አርሰናል እፈልጋለሁ ካለኝ በኋላ እንዴት እምቢ ልል እችላለሁ? ሪካርዶ ካላፊዮሪ የተናገረው ሀሳብ ነው። በዚህ ውድድር አመት በአርሰናል ቤት እንግዲህ ከጉዳት ጋርም እየታገለ ቢሆን አንዳንድ ጥሩ ጊዜያቶችን ማሳለፍ ችሏል። ነገር ግን አብዛኛውን ጊዜ ግን በጉዳት ምክንያት ቡድኑን ማገልገል አልቻለም። በሚቀጥለው የውድድር አመት ግን ጠንክሬ እመለሳለሁ ሲል ነው ሪካርዶ ካላፊዮሪ የተናገረው። አልፍሬዶ ፔዱላ ነው ይህንን ሀሳብ እየተናገረ የሚገኘው። አርሰናል ለቤንጃሚን ሼስኮ ቦነሶችን ሊያካትት የሚችል ቋሚ የሆነ ክፍያን ሊያቀርብ ነው። አርሰናል ተጫዋቹን ለማስፈረም እንግዲህ የራስ መተማመን እንዳላቸው ይነገራል። ምክንያቱም ጠንካራ የሚባል ተፎካካሪ የለም። ተጫዋቹ ግን እስካሁን አልወሰነም፣ ሲል ነው መረጃው እያጋራም የሚገኘው። አርሰናሎች ግን ይህንን ተጫዋች ለማስፈረም በጣም በትልቁ እየሰሩ እንዳለ ነው የሚታመነው። ቶማስ ፓርቴ በቦታው ከሚጫወቱት ሁሉ እሱ ላይ ልዩ ነው ሲል ይናገራል። ኳስን ለመቀባት ፋውል እንኳን አይሰራም። አንድ ለአንድ ግንኙነት የሚያሸንፍበት መንገድ ጉልበቱን ሲጠቀም፣ የቡድኑ ቅርጽን ለማስጠበቅ ለተከላካዮች ተገቢውን ሽፋን ሰጥቶ በነፃነት እንዲጫወቱ ማድረጉም፣ እሱ እያለ ደግሞ ቡድኑን ማሸነፍ ከባድ መሆኑ ቶማስ ፓርቴ በአርሰናል ቤት እንግዲህ ተጨማሪ ጊዜያቶች እንዲሰጡት ወይም ደግሞ ያስፈልጋል የሚሉ በርከት ያሉ ደጋፊዎችን እንዲያፈር አድርጓል። ከመከላከል ወደ ማጥቃት ለመሸጋገርም ወሳኙ ሰው ነው። የተቃራኒ ቲም መሀል ላይም ጫና ለመፍጠርም እንግዲህ ኳሱንም በመጋፈጥም የሚያስቸግራቸው ለተቃራኒ ተጫዋቾች አስቸጋሪ የሆነ ተጫዋች እንደሆነ ይነገራል። ቶማስ ፓርቴ በተለይ ለአርቴታ ቡድን ከጉዳት ነፃ ከሆነ በጣም ጥሩ ጊዜያቶችን ሊያሳልፍ የሚችል ተጫዋች እንደሆነ በተደጋጋሚ አሳይተዋል። በቅርቡ እንግዲህ ስሙ ከባርሴሎና ጋር በሰፊው የተነሳ ይገኛል። አሁን ላይ እንግዲህ አርሰናሎች ኮንትራቱን ለማራዘም ንግግሮችን እያደረጉ እንዳሉ ይታወቃል። ነገር ግን እስካሁን ምንም አይነት የኮንትራት ማራዘሚያ ግን እንዳልፈረመም የሚያሳዩ መረጃዎች እየወጡ ይገኛሉ። በቀጣይ የተጫዋች ኮንትራቱን ያራዘማል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ፣ ማንቸስተር ዩናይትድ እና አርሰናል የብሬንትፈርዱን አጥቂ ብሪያኒን ቤሞን ለማስፈረም በትልቁ እየተፎካከሩ ነው። ሶስቱም ክለቦች የዚህ ተጫዋች አድናቂ እንደሆኑ ይነገራል። ማንቸስተር ዩናይትድ በተለይ ግን የዚህ ተጫዋችን ለማስፈረም በጣም በትልቁ እየተንቀሳቀሱ ነው። ማቲያስ ኩኛህን ከቮልቭስ ካስፈረሙ በኋላ ሌላ አስር ቁጥር ተጫዋች ማምጣት ትልቁ ፍላጎታቸው ነው። ዩናይትዶች በትልቁ ይህንን ተጫዋች እየተመለከቱት ነው። አርሰናሎች በአንጻሩ ቡካዮ ሳካ በሚጫወትበት ቦታ ላይ ደግሞ የእሱ ጥሩ ተጠባባቂ ወይም የእሱ ተፎካካሪን ተጫዋች ማምጣት ፍላጎታቸው ነው። በዘንድሮ የፕሪሚየር ሊግ የውድድር ዓመት ሀያ ጎሎችን ያስቆጠረው ካሜሮናዊ ተጫዋች ደግሞ ለአርሰናሎች ጥሩ ተጫዋች እንደሆነ ይነገራል። ስለዚህ ብሪያን ምቤሞ በዛ ቦታ ላይ አስፈላጊው እንደሆነ ነው የሚያምኑት። ኒውካስል ዩናይትዶች ሚጌል አልሜሮን ከለቀቁ በኋላ አሁን ላይ በጃኮብ መርፊ አንዳንድ ጨዋታዎች ላይ በአንቶኒ ጎርደን ና እንዲሁ አንዳንድ ጨዋታዎች ላይ ደግሞ በሃርቬ ባርነስ ነው ሲጠቀሙ፣ በዛ ቦታ ላይ የምንመለከተው ሶስቱም የቀኝ እግር ተጫዋቾች ናቸው። ተፈጥሯዊ ቦታቸው እንዳልሆነ ይታወቃል። ና ብሪያኒም ቤሙን ማስፈረም በትልቁ ይፈልጋሉ ተብሎ ይነገራል። ሌላኛው አርሰናል ግብ ጠባቂ ቦታ ላይ ማስፈረም የሚፈልጋቸው ተጫዋቾች እንዳሉ ይነገራል። ፊቱን ደግሞ አሁን ላይ ወደ ሌሎች ግብ ጠባቂዎች ያዞራል ተብሎ ነው የሚጠበቀው። አርሰናል የጋርሲያን ዝውውር ለማስፈረም እንግዲህ ፍላጎቱ ነበራቸው ነገር ግን ተጫዋቹ ከባርሴሎና ጋር እጅጉን ቅርብ እንደሆነ እየተነገረ ነው። አሁን ላይ ፊታቸውን ወደ ወልቭሱ ግብ ጠባቂ ፖርቱጋላዊ ሆሴሳ ለማዘዋወርም ፍላጎት እንዳላቸው ነው ዘ ቴሌግራፍ እየገለጸ የሚገኘው ማንቸስተር ሲቲ ደግሞ የተመለከቱ መረጃዎችን እናንሳ። ማቲዮ ኮቨቺች ለረጅም ጊዜ ከሜዳ እንደሚርቅ እየተነገረ ነው። የማንቸስተር ሲቲው የመሃል ሜዳ ተጫዋች የሆነው ማቲዮ ኮቨቺች በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ እየተነገረ ይገኛል። ተጫዋቹ በተረከዙ ላይ ያጋጠመው ጉዳት እረፍት በማድረግ ይሻሻላል ተብሎ ቢጠበቅም መባባሱ ነው እየተነገረ የሚገኘው። ተጫዋቹ በተረከዙ ላይ የሕመም ስሜትና እብጠት መታየቱን የክሮኤሽያ ብሔራዊ ቡድን ዋና አሰልጣኝ ዝላትኮ ዳሊች ተናግረዋል። ይህንን ተከትሎ ማንቸስተር ሲቲ ማቴዎ ኮቫቺች ቀዶ ጥገና እንዲያደርግ ከውሳኔ መድረሱን ነው አሰልጣኙ ያረጋገጡት። ማቴዎ ኮቫቺች ከጉዳቱ አገገመው ወደ ሜዳ ለመመለስም የሶስት ወራት ጊዜ እንደሚወስድበት ጭምር ነው አሰልጣኙ የጠቆሙት። ማንቸስተር ሲቲ ተጫዋች ለማስፈረምም እንግዲህ እየተቃረበ ይገኛል ማንቸስተር ሲቲ የወልቭሱን አልጄሪያዊ ተጫዋች የሆነው ሪያን አይት ኑሪን ለማስፈረም ነው እንቅስቃሴ መጀመራቸውን ዘ አትሌቲክ የዘገበው ሲቲ እንቅስቃሴ ጀምሩ እንጂ ከወልቭስ እንዲሁ ደግሞ ከተጫዋቹ ጋር ገና ከስምምነት እንዳልደረሱ ይነገራል የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ የግራ መስመር ተጫዋች ቦታን ለማጠናከርም አይት ኑሪን ኢላማ ማድረጋቸው ነው የሚነገረው። በወልቭስ አራት ስኬታማ የውድድር አመታትን እያሳለፈው እንግዲህ ሪያን አይት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ አንድ መቶ ሀምሳ ሰባት ጨዋታዎችን ማድረጉ በርካቶች ያነሳሉ። ተጫዋቹ በጠናቀቀው የውድድር አመት በሁሉም ውድድሮች 41 ጨዋታዎችን ሲያደርግ አምስት ጎሎችን አስቆጥሮ ሰባት ደግሞ አሲስት ማድረግ ችሏል። ማንቸስተር ሲቲ ከሪያን አይት ኑሪ ጋር በግል ጉዳዮች ላይ ከስምምነት ይደርሳሉ፣ በጣም ቀላል ነው የሚል መረጃ ነው ፋብሪሲዮ ሮማኖ እያጋራ የሚገኘው። ማንቸስተር ሲቲ የግራ ተከላካይ ቦታን ለማጠናከር እንዲሁ ሪያን አይትኑሪን እና ሊቨርማንቶንም እንደሚፈልጉት ይነገራል። ሲቲ ግን ሪያን አይትኑሪን እንደሚያስፈርሙ በጣም እርግጠኛ ናቸው። ተጫዋቹም ለዝውውሩ ፍላጎት አለው። የሊቨርማንቶ ዝውውር አስቸጋሪ ነው፣ ምክንያቱም ኒውካስል እሱን ለማቆየትም እየሰራ እንደሚገኝ ነው እየተገለጸ የሚገኘው። ሞርጋን ጌብስ ዋይት አሁንም በማንቸስተር ሲቲ የእጩ ዝርዝር ውስጥ ይገኛል። ነገር ግን የአሁኑ ጊዜም የእሱ ዋጋ በጣም ውድ ነው ተብሎ እንደሚታሰብ ነው ፋብሪሲዮ ሮማኖ ነው የገለጸው። ማቫላ ይናገራል። የማሜሎዲ ሰንዳውንስ ተጫዋች ነው። በፊፋ የዓለም ክለቦች ዋንጫ ከማንቸስተር ሲቲ ጋር መጫወት ፈልጋለሁ። የማሜሎዲ ሰንዳውንስ ተከላካይ የሆነው ሞቲቮ ማቫላ በሚቀጥለው ወር በፊፋ የዓለም ክለቦች ዋንጫም የእንግሊዝ ፕሪምየር ሊግ ግዙፉን ክለብ ማንቸስተር ሲቲን መቅጠም እንደሚፈልጉ ተናግሯል። በውድድሩ የትኛውን ቡድን መቅጠም እንደሚፈልጉ ሲጠየቅም ማንቸስተር ሲቲ ብሎ በድፍረት ተናግሯል። ምክንያቱም እነሱ የሚጫወቱበት መንገድን ስለምወደው እና አንዳንድ ጊዜ ደግሞ ራስን በእነሱ ላይ መሞከር ጥሩ ነው በማለትም ሲል ጭምር ነው መቫላ የተናገረው። የ18 ዓመቱ አጥቂ ማሐመዱ እንግዲህ ሳንጌሬ ማህመዱ ሳንጌሬ በማንቸስተር ሲቲ የህክምና ምርመሪያ ያደርጋል። የማንቸስተር ሲቲ ስትራቴጂ ግልጽ በመሆኑ የረጅም ጊዜ ኮንትራት ሊፈርም ነው። ምርጥ ወጣት ተሰጥኦ ያለው ሳንጌሬ በፓሪስ ሰን ዠርሜን በነጻ ዝውውር መልቀቁን ነው ፋብሪዚዮ ሮማኖ ያረጋገጠ። ቸልሲን ደግሞ እንመልከት። ቸልሲ በዚህ የዝውውር መስኮት የተለያዩ ቅዶች ያሏቸው፣ አንደኛው ቅዳቸው ዴላፕን እንደ አጥቂ ተጫዋች ያስፈረሙ ቢሆንም ከእሱ በተጨማሪ እንግዲህ ቸልሲዎች ከቤንጃሚን ሸስኮ፣ ሁጎ ኤኪቲኬ እና ቪክተር ዮከርሽ ውስጥም እንግዲህ አንዳቸውን ማስፈረም እንዳለባቸው ነው የሚያምኑት። ስካይ ስፖርት ነው ይህንን መረጃ ያጋራው። ሌላኛው እቅዳቸው ክሪስቶፈር ኢንኩንኩ የሚለቅ ከሆነ ከቪክተር ዮከርሽ፣ ቤንጃሚን ሸስኮ ና ኤኬቴኬ ውጪ ራሱን የቻለ በኢንኩንኩ ምትክም ሌላ አጥቂ እንደገና ይፈልጋሉ። ሌላኛው የግራ መስመር ቀኝ ግራ አጥቂን ለማስፈረም መሞከር ነው። ማስፈረም ከሚፈልጓቸው ውስጥ ደግሞ ጋርናቾ፣ ኒኮ ዊሊያምስ፣ ጄሚ ባይኖ ጌቲያንስ የመጀመሪያ ተመራጮች እንደሆኑ ይነገራል። የሳንቾን ውሰት ደግሞ ቋሚ ማድረግ ሲሆን በ ቸልሲ ቤትም የደሞዝ መዋቅር መሰረት የሚስማማ ከሆነ በቸልሲ ይቆያል ተብሎም እንደሚጠበቅ ነው። ሌላኛው እቅዳቸው የሚያሳየው ሌላኛው ደግሞ የመጨረሻው እቅዳቸው እንግዲህ ወጣት የመሃል ተከላካይ ማስፈረም ይፈልጋሉ። ማስፈረም ከሚፈልጓቸው እጩዎች መካከል ደግሞ የቀድመ ተጫዋቻቸው ማርክ ጉሂ ና እንዲሁ ደግሞ የኤቨርተኑ ጃራርድ ፔዝቫይት፣ የአያክሱ ዡሪየል ሀቶ ዋነኞቹ እጩዎች እንደሆኑ እየተነገሩ ይገኛሉ። ካነሳናቸው ቅሮች መካከል ቸልሲዎች በቀጣይ የቀኝ የእግር ተጫዋች የሆነ የግራ ክንፍ ተጫዋች ለማስፈረም ይንቀሳቀሳሉ። ጄሚ ባይኖ ጌቲያንስ፣ ኒኮ ዊሊያምስ ና አሊሃንድሮ ጋራቾ ናቸው በዝርዝር ውስጥ የሚገኙት። ኢንኩንኩ የሚለቀ ከሆነ ሌላ አጥቂ ማስፈረም እድል አላቸው። ምንም እንኳን በጃክሰን አሁንም ተስፋ ቢኖራቸውም ብሏል ቤን ጃኮብስ። ቸልሲ ለዶርትሙንዱ የመስመር አጥቂ ጄሚ ባይኖ ጌቲያንስ የዝውር ጥያቄ ለማቅረብም በዝግጅት ላይ እንዳሉ ጭምር እንግዲህ ዘጋርዲያን መረጃውን እያጋራ ይገኛል። ቸልሲ ጄደን ሳንቾን በክረምቱ ማቆየት ይፈልጋሉ። ነገር ግን ይህ የሚሆነው የክለቡ የደሞዝ መዋቅር ጋር ብቻ ከተስማማ ብቻ ነው። ሁለት ወገኖች ካልተስማሙ ሳንቾ ወደ ማንቸስተር ዩናይትድ በሚሊየን ፓውንድ ክፍያ ይመለሳል ተብሎ እንደሚጠበቅም ቤን ጃኮብስ ዘግቧል። ቸልሲዎች ለኖኖ ማንድሆኬ የሚቀርብላቸውን የዘውር ጥያቄም እንግዲህ ለማዳመጥ ፈቃደኞች ናቸው። የቸልሲ ሰዎች የተጫዋቱን እድገትም እንግዲህ እንዳቆም ይሰማቸዋል። በተጨማሪም ሁለተኛ ጥቂ እንግዲህ ቸልሲ ካስፈረመ የኒኮላስ ጃክሰን የወደፊት ጣፈንታም አጣብቂኝ ውስጥ ይገባል ተብሎ ነው የሚጠበቀው። ቸልሲዎች ሌሎች ተጫዋቾችን መሸጥ ይፈልጋሉ። ሳንቼዝ፣ ፔትሮቪች፣ ሬናቶ ቪዬጋ ቤን ችልዌል አክሰል ዲሳሲ ከርናንድስፐሪ ሆል ካርኒ ቹኩዌሜካ አክቺኮ ና ስተርሊንግን መሸጥ ይፈልጋሉ። ፎፋና እያጋጠመ ባለው ጉዳት ምክንያት እንግዲህ ፈላጊ ክለብ ካለው ለቼልሲ የሚወጣ ተጫዋች ነው። ሳንቼዝና ፔትሮቪች ቼልሲ አዲስ በረኛ ካስፈረሙ ለክለቡ ይለቃሉ ተብለው የሚጠበቁ ተጫዋቾች እንደሆኑ ነው ጃኮብስ መረጃውን ያጋራው። ሪያል ማድሪድን እንመልከት። ሻቪ አሎንሶ ቡርኑ በሚጠቃበት ሰዓት ሁሉም ተጫዋቾች በመከላከሉ ወደ ኋላ ተመልሰው ቡርኑን እንዲያግዙ ይፈልጋሉ። እሱ ማንኛውንም ሜዳ ላይ ያለ ተጫዋች የመከላከል ኃላፊነትም አለበት ብሎ እንደሚያምን ነው ማርካ እየገለጸ የሚገኘው። ሻቪ አሎንዞ ኦሪዮል ሹዋሜኒን በአማካይ ቦታ ላይ ብቻ ደግሞ ማጫወት ይፈልጋል። ቡድኑ ምንም ያክል እንግዲህ የተከላካይ ጉዳት ቢገጥመው እንኳን ሹዋሜኒ ወደ ተከላካይ እንግዲህ መመለስ አይፈልግም የሚል መረጃ ነው እያወጣ የሚገኘው። አሰልጣኝ ሻቪ አሎንዞ ጁድ ቤሊንጋምና ትሬንት አሌክዛንደር አርኖልድም ለአዲሱ የሪያል ማድሪድ ፕሮጀክትም እንደ ወሳኝ አካል አድርጎ ነው የሚመለከታቸው። ሪያል ማድሪድ ባለፈው የውድድር ዘመን በቶኒ ክሮስ ቦታ ላይ ተተኪውን በማጣቱ ምክንያት በጣም አስከፊ የሆነ የውድድር ዘመንን አሳልፎ ነበር። ስለዚህም ለዚህ ቦታ ደግሞ ተተኪ ማግኘት በጣም አስፈላጊ ከመሆኑ የተነሳ የአልቫሮ ፈርናንዴዝ ካሬራስን ዝውውርንም ዘግቶ ስቲለር እንግዲህ ለሪያል ማድሪድ ቅድሚያ ሰጥቶታል ተብሎ ይታሰባል። ስቲለር በተመጣጣኝ ዋጋ ይገኛል እና ቡንደስሊጋ በነበረበት ወቅትም የተጫዋቹ አቅም ያወቀው ሻቪ አሎንዞም ይወደዋል። እስካሁን ድረስ እንግዲህ በሁለቱም ክለቦች መካከል ምንም አይነት ድርድር አልተጀመረም። ሆኖም ግን ስቱትጋርት ለተጫዋቹ ሀምሳ ሚሊዮን ዩሮ ጠይቋል። ስቲለር ወደ ሪያል ማድሪድ ለመቀላቀልም በጣም ጉጉት እንዳለበት ጭምር ነው የሚነገረው። ስቲለር በውሉ ላይ የሰላሳ ስድስት ሚሊዮን ዩሮ የማቋረጭ አንቀጽም አለው። ይህም ደግሞ በሚቀጥለው በጋ የሚሰራ ሲሆን ስቱትጋርት ግን ለተጫዋቹ ሁለት ሚሊዮን ዩሮ በመክፈል ይህን አንቀጽም ማፍረስ ይፈልጋሉ ተብሎ እንደሚጠበቅ ነው ማርካ ያስነበበው። ሻቪ አሎንሶ በመጀመሪያው የስራው ወቅት ከቪኒሲዮስ ጁኒየር ጋር ይወያያል ተብሎ ይጠበቃል በሚሰራው ስራ እና ደግሞ በአቅሙ ላይም ምን ማድረግ እንዳለበትም ይነገረዋል ተብሎ ይታሰባል ብሏል ዲያሪዮ አስ። ባየር ሌቨርኩዘን ከሊቨርፑል የደረሰውን የ አንድ መቶ ሰላሳ ሚሊየን ዩሮ ሁለተኛ የዝውውር ጥያቄ ውድቅ አድርገዋል። ሌቨርኩዘኖች ፍሎሪያን ቬርትስ ለመሸጥ 150 ሚሊዮን ዩሮ ይፈልጋሉ። በርካታ ምንጮች እንደሚሉት ከሆነ ፍሎሪያን ቬርትስ አሁንም ከሪያል ማድሪድ ጋር ስሙ የተገናኘ ነው። አልቫሮ ፈርናንዴስ ካሬራስ በሪያል ማድሪድ የዓለም ዋንጫ ውድድር ላይ ይሳተፋል ነገር ግን የሚወክለው ቡድን እስካሁን አልተወሰነም። ማንቸስተር ዩናይትድ በስተመጨረሻም በሪያል ማድሪድ እና በቤኔፊካ መካከል የሚደረገውን ድርድር የሚያወሳስብና ካሬራስ ላይ ያለውን የስምምነት መብቱንም ጠይቋል የሚል መረጃ ነው። ሆሴ ፍሊክስ ዲያዝ መረጃውን እያጋራም የሚገኘው የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላቸው አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይተን አደረግኩኝ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይተን እንድታደርጉ ነው በአክብሮት የምጋብዘው። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁን የእጅጉን ከልብ አድርገ ያመሰግናለሁ። በቀጥታ እንግዲህ በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።